ኢትዮጵያና ኤርትራ ሰላምም ጦርነትም ካልነበረው ጉርብትና በኋላ የጠቅላይ ሚኒስትሩ አብይ አህመድ ወደ ስልጣን መምጣትን ተከትሎ ወደ ሰላም እና ድንበሩ ተከፍቶ የሕዝብ ለሕዝብ ግንኙነት ማድረግ መጀመራቸው ይታወሳል። ታዲያ ሁለቱ ሀገራት በትግራይ ክልል የተካሄደው ጦርነት በፕሪቶሪያው ስምምነት ከተቋጨ በኋላ የነበራቸው አንጻራዊ ሰላም ጠፍቶ እንደቆየ ይታወቃል። የኢትዮጵያ ወደ ቀይ ባህር የመመለስ ፍላጎት በጠቅላይ ሚኒስትር አብይ ይፋ ከተደረገ በኋላ ደግሞ ሰላም ጦርነትም ያልነበረበት ቀጠና ውጥረቱ ከፍ ብሎ ለጦርነት በሚደረግ ዝግጅት ተጠምደው እንደሚገኙ ይታወቃል። ታዲያ ሀገራቱ ሰላም ባልወረደበት ወቅት ጠቅላይ ሚኒስትር አብይ አህመድ አስመራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ስምምነት ተፈራርመው እንደመጡ በስፋት ሲነገር ነበር። ነገር ግን ይህ ስምምነት ምን ምን ጉዳዮችን እንደያዘ በኢትዮጵያ በኩልም ሆነ በኤርትራ በኩል መንግስቶቹ የስምምነት ነጥቦችን ለሕዝብ ይፋ አላደረጉም ነበር። ታዲያ የኢትዮ ኤርትራ ውጥረት አይሎ ሀገራት ወደ ጦርነት ሊገቡ አንድ ሀሙስ ነው የቀራቸው እየተባለ በሚገኝበት ወቅት ኤርትራ የተስማማንባቸው ነጥቦችን እነዚህ ናቸው ወቁልይ ስትል ይፋ አድርጋለች። እስከ መረጃዎቻችን ፍጻሜ ድረስ አብራችን ስትቆዩ እነዚህን ነጥቦች ምን እንደሆኑ የምታዳምጡ ይሆናል። በሌላኛው መረጃችን ደግሞ በብዙ ሲያነጋግር የነበረው የሞዴል ቀነኒ የፍትህ ጉዳይ እልባት ሳያገኝ ተጠርጣሪው የፍቅር አጋሯ ታዋቂው የኦሮምኛ ሙዚቃ አቀንቃኝ አርቲስት አንዱ አለም ጎሳ ከእስር መፈታቱ ብዙዎችን አስቆጥቶ እንደነበር ይታወሳል። ታዲያ የፍርድ ሂደቱ ምን ላይ እንዳለ ምንም መረጃ በሌለ በት በአሁኑ ወቅት በሽምግልና ተይዞ የነበረ ጉዳይ ሌላ ውዝግብ መፍጠሩ ተሰምቷል። የሟች ቀነኒ አባትም የሚያወራው ውሸት ነው እውነታውን እወቁልኝ ሲሉ ወደ ሚዲያ ብቅ ብለዋል። የዚህን ጉዳይ ዝርዝርም የምታዳምጡ ይሆናል። እናይስጥልን ይህ ፈታ ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በእለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን ወደ መረጃዎቹ ተሻገርን። ኤርትራ ከጠቅላይ ሚኒስትር አብይ አህመድ ጋር በአስመራ የተፈራረምኩት ይሄነው ሌላ የተለየ ነገር የለም ስትል በትላንትናው እለት አንድ የስምምነት ሰነድ ሀሳብ ይፋ አድርጋለች። የዛሬ ሰባት አመት ጠቅላይ ሚኒስትር አብይ አህመድ ወደ ጠቅላይ ሚኒስትርነት ስልጣን መምጣታቸውን ተከትሎ ከሁለት አስርተ አመታት በላይ ተቋርጦ የነበረው የኢትዮ ኤርትራ ግንኙነት ዳግም መመለሱ የሚታወስ ነው። በዚህም ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ካመሩ በኋላ ሁለት መሪዎች በአንድ ሰነድ ላይ ፊርማቸው ማኖራቸው ይታወቃል። ይህን የጠቅላይ ሚኒስትር አብይ አህመድና የፕሬዚዳንት ኢሳያስ ፊርማ ተከትሎ መሪዎቹ የተፈራረሙት ምንድን ነው? የስምምነቱ ወይም የፊርማው ይዘት ለህዝብ ግልጽና ይፋ አልሆነም በሚል ተደጋጋሚ ጥያቄዎች ሲጠየቁም የነበረ መሆኑ የሚታወስ ነው። ከኤርትራ ስምምነት ጋር በተያያዘ ከወጡ የለውጡ እንቅሳቃሽና መሪዎች መካከል አንዱ የሆኑት አቶ ለማ መገርሳ ወደ ኤርትራ በመሄድ ከኦነግ መሪዎች ጋር መክረውና ስምምነት ላይ መዳረሳቸው ተነግሮ የኦነግ አመራሮች ወደ ኢትዮጵያ መመለሳቸውን ተከትሎ በተመሳሳይ መልኩ ስምምነቱ ለህዝብ ይፋ አልሆነም በሚል ጥያቄዎች ስነሱ የቆዩ መሆኑ የሚታወስ ነው። እነዚህ የአስመራ ስምምነቶች ምንድናቸው በሚል ዙሪያ በየጊዜው ባለመገለጻቸው ለጥያቄና ለብዙ አስተያየቶችም ጭምር የተጋለጡበት ሁኔታ ተፈጥሮ ነበር። ኤርትራ ይኸው ስምምነቱ ከተፈረመ ከሰባት ዓመት በኋላ የስምምነቱ ይዘት ይሄ ነው፣ ምንም የተለየ ነገር የለም፣ በማለት በትላንትናው እለት በማስታወቂያ ሚኒስትሯ በኩል ገልጻለች። ይኸው በአውሮፓውያኑ አቆጣጠር ጁላይ ሀያ አስራ ስምንት ተፈራረሙ የተባለው እና የጠቅላይ ሚኒስትር አብይ አህመድ እና የፕሬዝዳንት ኢሳያስ ፊርማዎች አርፎበታል የተባለ የስምምነት ሰነድ አምስት ገጾች አሉት መሆኑን አመልክቷል። የዚህ ስምምነት ጭብጥም የሁለት ሀገራት ጦርነት ማብቃቱን፣ ሁለት ሀገራት ከዚህ በኋላ በጸብና በጦርነት እንደማይፈላለጉ እንደዚሁም አንዱ የሌላውን ሉዓላዊና የግዛት አንድነት የሚያከብር መሆኑን የሚያመለክት ስምምነት መሆኑን በዚሁ በኤርትራ ማስታወቂያ ሚኒስትሯ በኩል ይፋ መሆኑን መረጃ ያመለክታል። ከዚህ በተጨማሪ ሁለት ሀገራት በአስራ ዘጠኝ ዘጠናዎቹ በድንበር ጦርነት ውስጥ ከገቡ በኋላ ጉዳይ ወደ ዓለም አቀፍ የግልግል ዳኝነት ሄዶ ውሳኔ የተሰጠበት መሆኑ የሚታወስ ነው። ውሳኔውን የሰጠው የኤርትራ ኢትዮጵያ ባውንደሪ ኮሚሽን የተባለው አካል ሲሆን ሆኖም ይህ ውሳኔ ወደ መሬት መውረድ ባለመቻሉ በጦርነትና በውሳኔ ማግስትም የሁለት ሀገራት ግንኙነት ኖ ፒስ ዋር በሚል ደረጃ ጦርነትም ሰላም በሌለበት መልኩ ቀጥሎም ለ20 ዓመታት ቆይቷል። ውሳኔው ሳይፈጸም አየር ላይ የቀረው የቀድሞ የጠቅላይ ሚኒስትር አቶ መለስ ዜናዊ መንግስት ውሳኔው ለአፈጻጸም አስቸጋሪ በመሆኑ በራሱ በውሳኔ አፈጻጸም ላይ ከኤርትራ ጋር በቀጥታ መደራደር እንፈልጋለን በማለቱ ነው። ኤርትራ በአንጻሩ የድንበር ኮሚሽኑ ውሳኔ ባለበት ተቀብሎ ከመተግበር ውጭ ሌላ ድርድር አልፈልግም በማለቷ ሁለት ሀገራት ዲሎክ በሚለው ደረጃ ለሁለት አስርት ዓመታት ያህል የፖለቲካ ቅራኔ ውስጥ መቆየት ድብሏቸው ቆይቷል። ይኸው የሁለት አገራት የዝምታ ጉዞ የሰበረው በአዲሱ ጠቅላይ ሚኒስትር አብይ አህመድ እና ፕሬዚዳንት ኢሳያስ ግንኙነት ነበር። ሁለት አገራት ተመልሰው ወደ አዲስ ግንኙነት ሲገቡ ከአመታት በፊት የተላለፈው የድንበር ኮሚሽኑ ውሳኔ እንዴት ይተገብራል? በእርግጥ ይህ ጉዳይ መልሶ የሁለቱን አገራት ግንኙነት ቅራኔ ውስጥ የከተተው ይሆን የሚል ስጋት ጥያቄዎችም ነበሩ። የድንበሩ ጉዳይ ፌዴራሉ መንግስቱን ብቻ የሚመለከት ጉዳይ ቢሆንም በወቅቱ በስምምነት ዙሪያ የተባለ ነገር የለም። አሁን ባለ ሁኔታ ሁለቱም መንግስታት በፖለቲካ ኩርፊያና ውጥረት መሆናቸውም ግልጽ ነው። በሂደት ውስጥ በአስመራ በኩል ብቻ ይፋ የሆነው የዚሁ የአስመራ ስምምነት ጭብጥ ምን ያህል ተአማኒነት አለ የሚለው በራሱ አጠያቂ ሆኖ ይታያል። ከዚህ ውጭም የሁለት ዓመታት የትግራይ ጦርነት ተከትሎ ኤርትራ አከራካሪ ከሚባለው በአድመ እና አካባቢ በተጨማሪ ሌሎች ተጨማሪ የኢትዮጵያ ግዛቶችን ሳይቀር እንደያዘች ዓለም አቀፍ ተቋማት ሳይቀሩ ሲገልጹም የነበሩ መሆኑን የሚታወስ ነው። ኤርትራ የማስታወቂያ ሚኒስቴር በኩል በወጣው ሰነድ ዙሪያ በኢትዮጵያ መንግስት በኩል እስካሁን ምንም የተባለ ነገር የለም። በድምፃዊ አንዱ አለም ጎሳ እና ህይወት ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ሎራ ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህንን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦች በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮሙኛ ሙዚቃ ድምፃዊ አንዱዓለም ጎሳ ጮኛ የነበረችው የነበረች ሞዴል ቀነኒ አዱኛ ከከፍተኛ ቦታ ላይ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊ በዋና ተጠርጣሪነት ተይዞ ለውራት በስር ቆይቷል። ድምፃዩ ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማድረስና እርቅ ለመፍጠር አባገዳዎችና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ሳይደርስ ፍሬ ሳያፍራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳይ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ላይ ሰጥተዋል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ አንድ ቤተሰብ የምናውቀው ነገር የለም ብለዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅት የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም። በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው። ለቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉ ተናግረዋል። ድምፃዊ አንዱ አለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ሕግ ከላከ በኋላ አቃቤ ሕግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑ ይታወሳል። በወቅቱ የድምፃዊ ጠበቆች ደንበኛ ያለ አግባብ ታስሯል በሚል ፖሊሲ እና አቃቤ ህግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዷ አለም ቧስ እንዲለቀቅ መፍቀዱ አይዘነጋም። የሽምግልናው ሂደት መክሸፉ እና የቤተሰብ በእርቅ እንስማማ ማለት ተከትሎ የህግ ሂደቱ በቀጣይ እንዴት እንደሚቀጥል የሚታወቅ ነገር የለም።